አቡነ ሲኑዳ የሚባሉ የዶዝ ኦርቶዶክስ ሶስተኛ አባት ይላሉ፣ ጸሎት ማለት ዝርዝር ጥያቄ ማቅረብ ሳይሆን ግንኙነት ነው ይላል። ጀመር መንፈሳዊ ህይወት ስከሆነ ድረስ መንፈሳዊ ህይወት ማለት የእረፍት ሜዳ አይደለም፣ የውጊያው ድማ ነው። መውደቅ፣ መነሳት፣ መታገል ይኖራል። ዋናው ጉዳይ ወድቆ አለመቅረት ነው። ሌላው ሰይጣን ከጸሎት በፊት የሚፈትን አጥያታችን በማሳሰብ የአጥያተኛው ጸሎት ይቀበላል ወይ የሚል ኢሜል ጥያቄ ቢኖር አሁን ከናንተ መካከል ወይ አንድ ሰው አዲስ ልብስ ገብቶ ቢቀደድበት ምን ያደርገዋል? ሰፍቶ ይለብሳል አይደለ? እኛ ስለ ልብሳችን ይህን ያልካሰብን እግዚአብሔር ለኛ እንዴት አይጨነቅ? አንድ ሰው እግዚአብሔር ጸሎት እንዲሰማ ከፈለገ ስለምንም ነገር ከመጸልዩ በፊት ከምንም ነገር አስቀድሞ ስለ ጠላቶቹ መጸል ያለበት። እንዲህ ካደረገ የሰይጣን ፈሰኖች በነገራችን ከማንኛውም ጊዜ በለጠኝ በረቱብን በጸሎት ጊዜ ነው። እንደውም በማንኛውም ጊዜ እንደ እንደምንፈተነው በጸሎት ጊዜ አንፈተን። እዚህ ጋር ደግሞ በጸሎት በቆምን ሰዓት በጣም ትልቁ ውጊያው የሚያደርገው በሀሳብ ነው። አንተ ወደ እግዚአብሔር የምትለምን ሰዓት የሚሰማህን አስብ ይል እንግዲህ፣ የሚሰማህን አስብ አትሰማም ማለት በመንፈስ ቅዱስ አዱ አምላክ አሚ የትውልዳችሁ ለእግዚአብሔር ሰዎች የእመቤታችን የቅድስት ድንግል ማርያም አፍራት የብሮክራሲ ጁስ በተወደደና ክቡር በሆነ ሰላምታ ለምን አመሻችሁ። አሜን። አባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ስሟ የተመሰገነና የተወደደ ያ በመጀመሪያ ያር በዛሬው ክፍለ ጊዜያችን የምናነሳው ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ የሚለውን ይህን ቃል የጻፈው ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ሰዎች ምዕራፍ 5 ቁጥር 17 ነው። እነዚህ ናቸው ሶስቱ ሬሶች ሶስቱ ሐረጎች እያንዳንዳቸው የራሳቸው ክፍለ ጊዜ የሚፈልጉ ናቸው። እኛ ግን ዛሬ ከመጣንበት አንፃር ሁሉ ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ እና በሁሉ አመስግኑ ከሚሉት ከሶስቱ ሐረጎች ሳታቋርጡ ጸልዩ የሚለው አባቶች ስለ ጸሎት ምን ይላል የሚለውን አንስተን ለጥቂት ደቂቆች እንወያያለን። እንግዲህ በዛሬ ክፍለ ጊዜያችን ሶስት ርዕሶች እናነሳለን። ጸሎት ምንድን ነው? ቀጥሎ ደግሞ የጸሎት ፈተናዎች፣ እንዲመለስ ምን እናድርግ? የማይመለስበት ምክንያትስ ምንድን ነው? እንወያያለን። ምንድን ነው የሚለውን ሳታቋርጡ ጸልዩ ለሐዋርያው ቅዱስ ጳውሎስ እና ጸሎት አሽኑ የግብጽ ኦርቶዶክስ ጸሎት ማለት ዝርዝር ጥያቄ ማቅረብ ሳይሆን ግንኙነት ነው። ይሄን ጸሎት በልብና በእግዚአብሔር መካከል ያለ ግንኙነት ነው። ጸሎት በልብና በእግዚአብሔር መካከል ያለ ድልኝ ነው ማገናኛ ነው ማለት ነው። ጸሎት ይህም ብቻ አይደለም። ጸሎት የክርስቲያን መገለጫም ነው። ላንድ ዜጋ የአባልነቱ መታወቂያው አይዲዩ ነው አይደለ? ያ ሰው በዛ አይዲዩ ታይቶ የሰው ምንድነው ቢባል ኢትዮጵያ ነው ሊባል ይችላል። ስለዚህ ለአንድ ክርስቲያን መገለጫው ጸሎት ነው ማለት ነው። እንግዲህ ጸሎት የሌለው ሰው ማለት ቅዱስ ኤፍሬም ሶሪያዊ ምን ይላል? ክንፍ የሌለው ክንፍ የሌለው ወፍ ጥይት የሌለው የማይጸልይ ሃይማኖተኛ አንድ ናቸው ይላል። እንግዲህ ይህ ማለት ነፍስ ያለ ጸሎት ማለት ሳንባ ያለ አየር ማለት ሳንባ ያለ አየር መተንፈስ እንደማይችል ለሁሉ ላንድ ክርስቲያን ላንድ ክርስቲያን ነፍሱም ያለ ጸሎት ያ ሆነ አለት ነው። ሌላው ጸሎት ምንድነው የሚለው ራስ ላይ ነው። ጸሎት የፍቅር መገለጫ ነው። አሁኑ ቅዱስ ዮሐንስ አፈወርቅ ምን ይላል ሰዎችን አጥብቀ ብትለምናቸው ለነዝናዛት ተደርገህ ትቆጠራለህ እግዚአብሔር ግን አጥብቀ ባለመለመነና ባለመነዝነዝ ታሳዝነዋለህ ይላል አንድ ሰው የመውደዳችን ምስ ምክንያቱ ምንድነው ከዛ ሰው ጋር የምናደርገው ግንኙነት ነው ከዛ ሰው ጋር ለመሆን እንፈልጋለን ብቻለን ረጅም ሳስብን ቆይ ድምጹን ራሱ ስንሰማው ደስ ሊለን ይችላል አንድ ሰው ከልባችን የምንወደው ከሆነ ስለዚህ ጸሎት የፍቅር መገለጫ ነው ስንል እኛና እግዚአብሔር እግዚአብሔርን የመውደዳችን አንዱ ምልክት ምንድን ነው ከጸሎት ጋር ከእግዚአብሔር ጋር የምናደርገው ግንኙነት በጸሎት አማካኝነት ነው ማለት ነው። ለሌላው ጸሎት ምንድን ነው? ትህትናም የትህትናም መገለጫ ነው። ሰይጣን ምን ይላል? ብርቶችን ለኔ ተዋቸው ደካሞችን ግን እተዋቸዋለሁ ይላል። ይህም ማለት ብርቱ ነኝ ብሎ የሚያስብ አንድ ሰው ላይ ጸል ይችላል፣ ግን እኔ ደካማ ነኝ ብሎ የሚያስብ ሰው ዘወትር እግዚአብሔር እንዲረዳው ይለምናል። ለዚህ ነው ጸሎት የትህትና መገነጫ ነው የሚባለው ጸሎትን የረሳ እግዚአብሔርን የረሳ እንደሚባለው። ሌላው ጸሎት ምንድነው የሚለውን ካየን ደግሞ ጸሎት የበጎ ምግባራት ሁሉ እናት ናት። እናት ጂዮን ያዛት ልጆቿን ሰብስባ ወዳንተ ትመጣለች ይላል ሐዋርያው። ማን ነው? ቅዱስ ኤፍሬም ሶራይ የውዳሴ ማርያምን የጻፈው ማለት ነው። ስለዚህ ከበጎ ምግባራት ሁሉ ታላቁ ምንድነው ማለት ነው። ታላቁ ምንድነው አደን ከበጎ ምግባራት ሁሉ ታላቁ ጾም ነው። የእርሱ መሰረት ደግሞ ጾም ነው። አንድ ሰው ጾምን ካልያዘ ጸሎትን ካልያዘ ሊጾም አይችልም፣ ምንም አይነት በጎ ምግባር ሊኖረው አይችልም። ሊኖረው እንኳን ይህ ሰው ክርስቲያን አይደል ካለ ጸለየ ማለት ነው። ሌላው ደግሞ ያ አንድ ክርስቲያን ወዶ ሀብት ነው ጸሎት፣ ምክንያቱም ሳይሰጥ የሚቀበልበት ስለሆነ፣ ሳንሰጥ የሚቀበልበት ትክክለኛው ነገር አንድ ብቸኛው ነገር ምንድነው ካለ ጸሎት ነው። ስለዚህ ጸሎት የስኬታችን ቁልፍ የሀብታችን መሰረት፣ የደስታችን መሰረት፣ የሰላማችን ዋነኛ ምንጭ ምንድነው? ጸሎት ነው። ምን ይላሉ አባቶች፣ ቃልን ካለ ጸሎት መዋል ማለት እኔ በራሴ ፍቃድ ቀኑን ሙሉ በሰላም የሟል ኃይል አለኝ ማለት። ስለዚህ ይሄ ደግሞ አንዱ የትልቁ የትዕቢት መገለጫ ነው። እግዚአብሔር አንተ አታስፈልገኝም እንደማለት ያንን ካለ ጸሎት መጀመር ማለት ነው። አሁን እንደሚነግሩም በሌላኛው ደግሞ ጥሩ ቀንና መጥፎ ቀን የሚባል የለም ይሉና ጸሎት ሳታደርግ የወጣበት ቀን ላንተ መጥፎ ቀን ነው። ጸሎት አድርገህ የወጣበት ቀን ደግሞ ላንተ መልካም ቀን ነው። ኢቨን በፈተና እንኳን በተፈተነ እንኳን ጸሎት አድርገህበት የወጣበት ቀን ያ ቀን ጥሩ ነው። ጸሎት ፈተናን ሊያስቀር ይችላል፣ ግን ፈተናው እንደናት ኃይልና ጉልበት ይሆናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌል ሲናገር ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። ስለዚህ ከፈተና የሚያድነ ጸሎትና ትጋት ነው ማለት ነው። ጥያቄ አለ። የመጸለይ ፍላጎት ባይኖርኝስ? ጸሎት አንድ የፍቅር መገለጫ ነው ብለን አይደለ? የመጸለይ ፍላጎት ባይኖርኝስ ይላል። አባቶች እንደሚነግሩን አንድ ሰው ምንም እንኳን የመጸለይ ፍላጎት ባይኖረው ደጋግሞ እንዲጸልይ ይመክሩና፣ ምክንያቱም ደጋግሞ በመጸለይ ውስጥ ወደ ከፍታ መድረስ ይችላል። አንድ ሰው ለምሳሌ አንድ ጀማሪ ክርስቲያን የሆነ ሰው ጧት ተነስቶ ቅዳሴ መሄድ ሊከብዶ ይችላል፣ አይደለ? እንደምንም ሁሉን ግፊቱን ተቋቁሞ እንቅልፉን አጥቶ እንደምን ብሉ ቤተ ክርስቲያን ይሄዳል። ያቺ የመጀመሪያው አቀል ለርሱ ፈተና ከባድ ነው። ነገር ግን ይሄን ድርጊት በደጋገመው ቁጥር ውስጥ በደጋገመው ቁጥር ጸሎት ቅዳሴ መምጣቱ ለሱ ፍቅር ነው እንጂ ድካም አይደለም። ስለዚህ ጸሎቱም እንደዚህ ነው። አንድ ሰው ደጋግሞ በጸለየ ቁጥር ወደ ከፍታ ደረጃ ከፍ ከፍ ከፍ እያለ ይሄዳል። ያ መጀመሪያዎቹ ሊከብዱ ይችላል መቆም። ነገር ግን ደጋገሙ በመጸለይ ውስጥ ወደ ፍቅር ደርሰን ጸሎቱ ጸሎት አንድ የድካም ምክንያት ሳይሆን የፍቅር መገለጫ ሆኖ ከልባችን እንደምንመገበ ምግብ ደስ ይለናል ስንጸልይ ማለት ነው። ለእግዚአብሔር ፍቅር ባይኖረን እንኳን በጸሎት በተደጋጋሚ በመጸለይ ውስጥ ማስከፈት እንችላለን። ሌላ መንበለን እንጸልይ። ጸሎት ስካውን ጸሎት ምንድን ነው የሚለው ላይ መንበለን እንጸልይ። እንግዲህ ለአንድ ክርስቲያን መሰረታዊ የጸሎት አይነቶች አሉ። እኔ አኔ ስለነዛ አይደለም ግን፣ አቡነ ሲኖ ዳውን ምን ይላሉ? ጌታ ሆይ አንተ ሁሉን ታውቃለህ፣ እንደ ፈቃድህ ይሁን። ይህ ለአንድ ክርስቲያን ትልቁ ጸሎት ነው። ምክንያቱም እኛ ለህይወታችን ካቀርነ የተሻለ እግዚአብሔር ስለሚያቀድልን እኛ ለህይወት ስናቅድ ያነሰው ወይም የተሳሳተው ልናስብ እንችላለን። እሱ ግን ለኛ በሚገባው በትክክለኛው መንገድ ያዘጋጅልናል። እኛ የሆነ ፍላጎት አለን፣ እርግጥ ነው ስለዚህ አንጸልይ ያልኩ አይደለም። ግን ያ ፍላጎታችን ሊጎዳን ይችላል። ዛሬ ቢሳካልን ለኛ ጎጂ ሊሆን ይችላል። አንድ ሕፃን ልጅ እጁን ወደ እሳት ቢከት እናቱ ትከለክለዋለች። ያ ሕፃን ልጅ የሚታየው እሳት መጨበጡ ነው፣ እንደሚጎዳ እናቱ ግን ትከለክለዋለች። እግዚአብሔርም የኛ እኛ የሆነ ነገር አጥብቀን በለመንነው ቁጥር አንዳንዴ ላይሰጠን ይችላል ግን ከዚህ ይልቅ ምንድነው እንደ ፍቃድ ይሁን ማለት ትልቁ ጸሎት ነው። ምክንያቱም እግዚአብሔር በሰማይ ከመልኩ ወዳ በመልኩ ወዳ ስለሚመጣ አሁንም ደግሞ ሚሉ አለው ለአንድ ክርስቲያን ከመሰረታዊ ጸሎቶች ውጪ በግሉ ሲጸል ዲታው እንዳንተ ፍቃድ ይሁን ማለት ይህ ትልቁ ጸሎት ነው ይሉናል አባቶች። እሺ ጸሎት ምንድነው የሚለውን ካየን ደግሞ የጸሎት ፈተናዎች ምን ምን ናቸው የሚለውን እንግዲህ ጸሎት ውድ ሀብት ነው ካልን ይሄ ውድ ሀብት በነጻ የሚ ይገኝ ነገር አይደለም። ፈተናዎች አሉ። በትጋት የሚገኝ ነገር ነው። እስከ መጨረሻው ሕቅታ ድረስ እረፍት የሌለበት ውጊያ ማለት ጸሎት ነው። ሰይጣን አንድ ክርስቲያን እንዲሞትለት ከፈለገ መጀመሪያ የሚያቋርጠው ነፍስ ነው። ጸሎት ነፍስ ነው አላለ። ስለዚህ አንድ ክርስቲያን እንዲሞትለት ሲፈልግ ሰይጣን መጀመሪያ የሚነካው ጸሎትን ነው። ስለዚህ አንድ ሰው ለጸሎት ሲቆም ለታላቅ ውጊያ እየተዘጋጀ ነው ማለት ነው። ጸሎት ምክንያቱም ታላቁ ውጊያ ስለሆነ ነው። አንድ ጊዜ ወንድሙ ወደ አባ ጋሱን አባ ጋሱን፣ ይባል ከመልካም ስራዎች ሁሉ የተኛው ይበልጣል አሉት። ሲመልስ ለኔ ከመልካም ስራዎች ሁሉ ጸሎት ይከብዳል። ጸሎት ታላቁ ነው፣ የሚከብደው እሱ ነው። ምክንያቱም አንድ ሰው አንድ መልካም ነገር ቢሰራ፣ እስከ መጨረሻው ድረስ ቢጸና እረፍት ያገኛል። ጸሎት ግን እስከ መጨረሻው ሕቅታ ድረስ እረፍት የሌለበት ውጊያ ነው እና ይቅርታ አድርጉልኝና ለኔ ከመልካም ስራዎች ሁሉ ጸሎት ይከብዳል አላችሁ። ስለዚህ እስከ መጨረሻው ሕቅታ ድረስ መቼም ቢሆን የሰይጣን ፈተና ማያቋርጠው በጸሎት ጊዜ ነው ማለት ነው። ቅዱስ ኤፍሬም ሶርያዊ ምን ይላል? ለሰይጣን ጸሎት ፍላጻ ነው፣ አይኑን ይወጋዋል። ከሚጸልይ ሰው አንደበት እሳት ወጥቶ ያጣጥለዋል። ስለዚህ ሰይጣን ከመልካም ስራዎች ሁሉ ጸሎትንና ጸሎትን ይጠላልና እንደዚህ ነው ደጋግሙ ይፈተኑ። ጸሎት እንዳይጸልይ የሚጨር የመጨረሻው ኃይሉ የሚጠቀሙ ጸሎት ላይ ነው። እንግዲህ ይህ የጸሎት ፈተናዎች እንደ መግቢያ ካየ ነው። ስንጸልይ የሚደርሱን ደሞ ፈተናዎች አሉ። በሶስ ከፍለን ነው ያቸው፣ ከጸሎት በፊት፣ ከጸሎት በኋላ ማለት፣ ከጸሎት በፊት፣ በጸሎት ጊዜና ከጸሎት በኋላ እንዲ፣ በሶስት ክፍል ነው ያቸው። የመጀመሪያው ከጸሎት በፊት የሚለውን እንዴ ከጸሎት በፊት ብዙ ጊዜ ፈተና ለጸሎት ፈተና ምን ሆነው ለሰይጣን በር የምከፍክለት እኛ ነው። ለመጸለይ ለምሳሌ አንድ ሰው ማታ ላይ ወይ ቲቪ ይመለከታል፣ ወይ ወሬ ያበዛል፣ ወይ ወዘተረፈ ነገሮች ያደርጋል እና ሰይጣን ምን ይለዋል በጆሮ ቆይ፣ ትንሽ ቆይና ጸልይ ትንሽ ስለዚህ የመጀመሪያው ፈተናዎች እኛ ራሳችን እኛ በሚሰጠው ቀዳዳ ተጠቅሞ እኛ ሳንጸልይ እንድናድር ያደርገናል። ግን እዚህ ጋ ቅዱስ ይስሐቅ ሶርያዊ የሚባል አባት አለና እንዲህ ይላል፣ ከመኝታ በፊት የምታደርገውን ጸሎት ትተህ እንደተኛ መንፈስ ሲገፋፋ እሺ አትበለው፣ እንዲሁም መዝሙረ ዳዊት ድገምና ለሊቱ ሙሉ ስትጸልይ ይላል ቅዱስ ይስሐቅ ሶርያዊ። ስለዚህ ቢቻለን ከራት በኋላ ያለውን ጊዜ ለጸሎት ብንጠቀመው መልካም ነው። የምሰራቸውን ሌሎች ነገሮች ያልጨረስናቸው ስራዎች ካሉ ከጸሎት በኋላ ብናከናውናቸው መልካም ነው ማለት ነው። ሌላው ሰይጣን ከጸሎት በፊት የሚፈተነው ኃጢአታችንን በማሳሰብ ነው። የሰራነውን ኃጢአት በማሳሰብ ለመጸለይ አቅም እንድናጣ ያደርጋል። ሰይጣን በኃጢአት ሲጥል ደግሞ እንዳንነሳ ያደርጋል። ስለዚህ ሰይጣን ትልቁ ግቡ ሰውን ኃጢአት ማሰራ ሳይሆን ተስፋ ማስቆረጥ ነው። ስለዚህ ሰይጣን እኛ እንድንወርቅ አይፈልግም ወርቅ እንድንቀር ነው። ምክንያቱም ጸሎት መነሳት ከሆነ አለ መሰለኝ ተስፋ መቁረጥ ነው። ስለዚህ ወይም ሌላ ሐሳብ ያመጣልና ንሳ ስትገባት ጸል ያለ ይላ ግን ከጸሎት ውጪ ንሳ የንሳ መንገድ አለ ብሎ የሚያስብ ሰው በሰይጣን ይስታል። መቼም አይገባ ስለዚህ ንሳ ከጸሎት ውጪ የሚያሰሰው በጣም እጅጉ የተሞኝ ሲሆን በሰይጣን የተሳለለ ሰው ነው። አንድ ሰው ንሳ እስከሚገባ ብሎ ጸሎት ካቆመ መቼም ንሳ አይገባ። ምክንያቱም ጸሎት ራሱ የንሳ እውነተኛ መግቢያ በር ስለሆነ፣ ስለዚህ በወርቅ ምን ላድርግ ጸልይ። አባቶች እንደሚነግሩን አንድስ ጊዜ ብትወርቅም አንድስ ጊዜ የተነሳ የመነሳታችን አንደኛው ከንሳው ጋር ቀጥሎ፣ የመነሳታችን አንደኛው ምን መጸለያችን ከጸለይ መነሳት ፍላጎት አለን ማለት ነው። አባዚ ሱስ የሚባል የቤተክርስቲያን አባት አለና አንድ ወንድ መጥቶ አባቲ ባሪያት ወርቅ ምን ላርጋል ተነሳሉ ደግሜ ወርቅስ ደግመ ተነሳ ይሄን ነገር እስከ መቼ ነው መደጋገበው? አባዚ ሱስ ሲመልሱ ወይ በጽድቅ አለበዛም በኃጢያት እስከተሸነፈ ማንንም ሰው የሚፈረድበት መጨረሻ ላይ በተገኘበት ሰዓት ነው። ስለዚህ አንድ ሰው በቀን ሰባት ጊዜ ቢወርቅ እንኳን ሰባት ጊዜ ሊነሳ ይገባዋል። ጀመር መንፈሳዊ ሕይወት ስኮነ ድረስ መንፈሳዊ ሕይወት ማለት የረፍት ሜዳ አይደለም። የውጊያው ድማ መውደቅ፣ መነሳት፣ መታገል ይኖራል። ዋናው ጉዳይ ወድቆ አለመቀረስ ነው። የኃጥያተኛውም ጸሎት ይቀበላል ወይ? አለ የሚል ጥያቄ ቢኖር፣ አሁን ከናንተ መካከል ወይም ከኛ አንድ ሰው አዲስ ልብስ ገብቶ ቢቀደድበት ምን ያደርጋል? ሰፍቶ ይለብሰዋል አይደለም? እኛ ስለ ልብሳችን ይህን ያልካሰብን እግዚአብሔር ለእኛ እንዴት አይጨነቅ? ስለዚህ አት ያሰርቻለሁና እንጠልኝ ብሎ ማሰብ የቅልነት ነው። ማየት ነው። አበው ምን ይላሉ? የጸሎትን አይል በዛ ተቆጠበታችሁ አት ወርቁም ብሶርቁም እንኳን ወዳደቃችሁ ለሞት የሚያደርስ አደለም ይላሉ። ይህ ከጸሎት በፊት ያለውን ውጊያ ካየ ከበጸሎት ጊዜ ደግሞ ምን አይነት ውጊያዎች አሉ የሚሉትን እንዴ የሰይጣን ፈሰኖች በነገራችሁ ከማንኛውም ጊዜ የበለጠ የሚበረቱብን በጸሎት ጊዜ ነው። አንዴም በማንኛውም ጊዜ እንደ እንደ ምን ፈተነው በጸሎት ጊዜ አንፈተን እዚህ ጋ ደግሞ በጸሎት በቆም ሰዓት በጣም ትልቁ ውጊያው የሚያደርገው በሀሳብ ነው ሐሳብ በማምጣት ነው ትልቁ አቁም ግን የጸሎት ዋጋው ምንድነው ሐሳብ ባለመበተኑ ሳይሆን በተበተነ ቁጥር ለመሰብሰብ የምናደርገው ጥረት ነው የጸሎት ዋጋው ሲጀምር በጸሎት ጊዜ በቆም ጊዜ የሚያመጣብን የሐሳብ ፈተናዎች ከዚህም ከአዲስ ነገር ፈጥሮ አይደለም እነዚህ ሀሳብ ፈተናዎች ሁሉ ልባችሁ ውስጥ ያሉ እንደባውስ ቆጠራችሁ ከነዚህ ከነዚህ ክሊካል ወይ ያወጣል በዛ በጸሎት ጊዜ ፈተና ለፈተና ይዳርገናል። ስለዚህ አንዳንዴ ልባችሁ ካጠራን በጸሎት ጊዜ የሚደርስብን ፈተናዎችም መቀነስ እንችላለን ማለት ነው። ልክ አንድ ሰው ቤቱን ሲጠር አቧራ ይበናል አይደለ? ስለዚህ አንድ ሰው ጸሎት ሲጸልይም ልቡ ውስጥ ያለው ሁኔታ ያጋልጠዋል። ግን ልብ ውስጥ ያለው ነገር ማጽዳት ከቻለ እንዴት ነው የሚጠራው ብለም ካየን ቅዱስ ሙሴ ጸሊም ታውቁታላችሁ አይደለም ኢትዮጵያዊ ጥቁር ቅዱስ ሙሴ ጸሊም አንድ ወንድም ሄዶ እንዲያለው በሐሳብ በጣም የተፈተንኩ ነውና እንዴት ነው ማቆም የምችለው አለው ከዛ ወደ ወንዝ ይዞ አባ ሙሴ እንስራ ይዞ ነበር ከዛ ከወንዙ ወደ እንስራ ውሃ መግናት ጀመረ ከዛ እንስራ ውስጥ ያለው ቆሻሻ ተገፍቶ እስኪወጣ ድረስ ውሃ ማፍሰሱን ቀጠለ በመጨረሻ ላይ ቆሻሻው ተገፍቶ እንስራው ንጹህ ሆኖ ተገኘ ከዛ ለዛ ወንድም እንዲ ያንተም ልብ እንደዚሁ ነው። ልብን በመልካም ነገሮች የምትሞላው ከሆነ ልብ ውስጥ ያሉ መጥፎ ቆሻሻዎች ተገፍተው ወጥተው ሐሳብ በመልካም ነገር ስለሚተካ አትቸገርም አለ አለ። ስለዚህ እኛ ውስጥ ያለ በጸሎት ጊዜ የምንፈተናቸው ፈተናዎች ልባችን ውስጥ ሴቭ ተደርገው የተቀመጡ ናቸው። ለዛ ነው ከጸሎት በፊት ቢቻላችሁ ቅዱሳት መጻሕፍትን አንብቡ የሚባለው። ስለዚህ አንድ ሰው ሲጸልይ ሐሳቡን ለመሰብሰብ መሞከሩ የጀማሪ ምልክት ሳይሆን የተጋዳይ ምልክት ነው። አንድ ሰው ሐሳብን ለመሰብሰብ በሞከረ ቁጥር የሰው የተጋደለ ነው ማለት ነው። ልባችን በጸሎት ጊዜ ሁለት ሰዎች ያንኳኳል። አንደኛው ጠላት ነው፣ አንደኛው ወዳጅ ነው። ለጠላት ቦታ ካልሰጠነው ጠላት ባለበት ክርስቶስ ማናገር አይቻልም። ለጠላት ቦታ ካልሰጠነው ከጸሎታችን በሰላማዊ መንገድ ማጠናቀቅ እንችላለን። ጠላትም ቦታ እንዳልሰጠነው አውቆ መንገዱን ይለቅልናል ማለት ነው። እሺ ለማጠናቀቅ እየሞከፍ እሺ ዛልየናል ቆመናል ጨርሰና ስለዚህ ከጸሎት በኋላ ግን ፈተናው አያቆም በነገራችን ጸሎታችን እንደተሰማ ምልክት አለው። ጸሎታችን እንደተሰማ ምልክቱም ምን መሰላችሁ? ስንቀመጥ በልባችን የሚሰማ ደስታ አለ። ያ ጸሎታችን ባይፈጸምልን እንኳ እንደተሰማልን አንዱ ምልክት ነው። ግን አንዳንድ ጊዜ ቅዱስ ይስሐቅ ሶርያዊ ሲናገር፣ አንዳንድ ጊዜ እግዚአብሔር የጸሎትን ደስታ ከኛ ያረቀዋል። ምክንያቱም በእኛ ጉልበት ሳይሆን በሱ አቅም በሱ ኃይል እንደቆምን እንድናምን ስለሚፈልግ ትሕትና ሊያስተምራል። አንዳንድ ጊዜ የጸሎት ደስታ ከኛ ያረቃል ማለት ነው። ስለዚህ የደስታ ቢርቀንም ቀንም ግን ጸሎታችን ማቆም የለብንም። የጸሎት ዋጋ በስሜት ሳይሆን በታማኝነት ለምናደርገው። ስለዚህ ጸሎት ድግግሞሽን ዘውትር በታማኝነት ልናከናውን ይገባል። እሺ፣ የመጨረሻውና ሦስተኛው ርዕሳችን የጸሎታችን መልስ የሚለው እንዲመለስ ምን እናድር፣ እንዳይመለስ የሚያደርጉት ምክንያቶች ምንድን ናቸው? ማሪሳት የቂመኛ ሰው ጸሎት በእሾህ መካከል እንደወደቀ ዘር ነው። ስለዚህ ያው ቂም ይዞ ጸሎት ሳል ይዞ ስርቆት እንደምንለው እንደምን ነው ማለት ነው። ስለዚህ ቂም ቂም በፍጹም እግዚአ ቂም ይዞ ምሶ የሚጸል ጸሎተኛ እግዚአብሔር ይጠላዋል ይላል። ጸሎት እንዲሰማ ከፈለግ ይላል አንድ ሰው እግዚአብሔር ጸሎት እንዲሰማ ከፈለገ ስለምንም ነገር ከመጸልዩ በፊት ከምንም ነገር አስቀድሞ ስለጠላቶቹ መጸል ያለበት። እንዲህ ካደረገ የሚለም የሚለምነው ማንኛውም ነገር ይሰማዋል። ማንኛውም ነገር ይሰማል። አስቀድሞ ይህ ሰው ለጠላቱ የሚጸል ከሆነ ግን ቂሚን ይዞ ከሆነ ለሱም አደጋ ነው። ሌላው ጸሎታችን እንዲፈጸም ወይም ዳይፈጸም የሚያደርገው ምክንያት ለባልንጀራ ያለን ፍቅር ምክንያት ነው። አሁን ቅዱስ ዮሐንስ አፈወርቅ እንዲል አንድ ነዳይ አጥብቆ የለመነ ተተውብቴድ አንተ ወደ እግዚአብሔር የምትለምን ሰዓት የሚሰማን አስብ ይላል። እንግዲህ የሚሰማን አስብ አትሰማም ማለት ስለዚህ፣ ለባልንጀራ ፍቅርም ሊኖረን ይገባል። እዚሁ ላይ ቅዱስ ኤፍሬም ሶርያዊ ሰማይ የምታንኳኳበት እጅ የድሆችን እንባ ያበሰ መሆኑን አረጋግጥ ሰማይም የምታጓጓበት እንጂ የድቦችን ባያበሰ መሆኑን አረጋግ። ስለዚህ የባልንጀራ ፍቅር ለዳ መራራትና ምጽዋት መስጠት እነዚህ ትልቁ የባልንጀራ ፍቅር ናቸው። እሺ ለማጠቃለል እየሞከርኩ ነው። ሌላው ትህትና ነው። ጸሎታችን የሚሰማም እንዳይሰማም የሚያደርገው ነገር ትህትናም ይላሉ። ትህትና የጸሎት ክንፍ ነው፣ ጸሎት ወደ ሰማይ የሚበርበት። ስለዚህ አንድ ሰው ትህትና ካለው ጸሎቱን ለመሰማቱ ምክንያት አለው ማለት ነው። ትህትናው ደግሞ ሌላውም ይገለጸው ምንድነው ካለ ወደ ጸሎት ስንቀርብ ያለን ሁኔታ ነው። ምን ይላሉ አባቶች? ወደ ጸሎት ስትቀርቡ እንደ አነስተኛ ጉንዳን፣ እንደ ተባይ ፍጥረት ራሳችሁን አድርጋችሁ ቁጠሩ። ዳዊትስ መዝሙረኛው ዳዊት እኔ ትል ነኝ ብላ። ስለዚህ አንድ ሰው በ ወደ ጸሎት ሲቀር ራሱ እንደ በቃ እንደ ዝቅተኛ ምድር ላይ እንዳለ ዝቅተኛ ፍጥረት አድርጎ በትሕትና ሊለምን ይገባዋል። ቅዱስ ባስሊዮስም ሲናገር ጸሎት ስታደር ልክ እንዳል እንድለማይ በንጉሥ ፊት እንደምትለምን ቁጠር። በድፍረት ሳይሆን በትህትና ለምን ይላ። ስለዚህ ትህትና ጸሎታችን ለመስማቱ ትልቅ ምክንያት ነው። ወይስ ወደ መደም ደሜሴል ወደ መጨረሻ መሲን ጸልይ የሚል አንድ የመጨረሻ ጥያቄ አለ። አቡነ ሲኑዳ ሳይሆንም ደግሞ ይላል፣ ሁሉም ቦታ ጸልይ ይላል። ለመጸለይ እጅና እግር ብቻ አይደለም ያስፈልጋው፣ ልብ ነው። ጸሎት ማለት የልብና የእግዚአብሔር ግንኙነት ነው ካለ፣ ለምሳሌ ልብ ያስፈልጋል። አባቶች አንድ ይነግሩናል፣ የትኛውም ቦታ ስትሆኑ አቤቱ ጌታ ኢየሱስ ክርስቶስ እኔ አጥያተኛው ማረኝ፣ እንትሏን ዘሩፍ ሉቃስ ወንጌል ላይ ያለቻ ዝንሰሉ ደጋግማችሁ ባዳት፣ ሀሳቡም ይርቀልናል፣ ለዛው ከደስታችን ይመለሰልናል ማለት ነው። እሺ ከሰዓት አንጻር ይበቃናል።